አንደኛ የጢሞቴዎስ መልእክት ምዕራፍ ሁለት ላይ እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ። ሌላ የለም፣ አንድ እግዚአብሔር ነው ያለው። በሰውና በእግዚአብሔር መካከል ደግሞ ያለው መካከለኛ አንድ ነው። ሁለት መሆን አይቻልም። ቅድም ያልነው ነው። ሊቀ ካህን መሆን የሚችለው አንድ ነው፣ አንድ ብቻ ወንድ ነው ብለናል። በብሉይም ወንድ ሁሉ ሊቀ ካህን ስለማይሆን አንድ ነው የሚሆነው አሮን፣ ከአሮን ውጪ መሆን አይችልም። አሮን ቦታ ላይ ለመተካት ቢፈለግ እራሱ አሮን መነሳት አለበት። አሮን ተነስቶ ነው ልጁ የሚሆነው ሊቀ ካህን አንድ ብቻ ስለሚሆን ያ ጥላ ነው። ብሉይ ኪዳን ላይ ያለ ጥላ ነው ኢየሱስ ክርስቶስን የሚገልጽ ነው። ለምን ሲባል መላእክት ከእግዚአብሔር ወደ ሰው መልእክት ያደርሳሉ እንጂ ከሰው ወደ እግዚአብሔር መልእክት ይዘው አይሄዱም። የመላእክት ሥራ እንደዛ ስለሆነ ከሰው ወደ እግዚአብሔር መልእክት ማድረስ አይደሉም። መላእክት የእግዚአብሔር አገልጋይ ናቸው። የሰው አገልጋዮች አይደሉም። ስለዚህ ከሰው ደግሞ የሚያስፈልግ ነገር አለ። ምን ሲባል ከሰው መካከል ተመርጦ ወደ እግዚአብሔር የሚያደርስ የኃጢአት መስዋዕትን ማቅረብ የሚችል ያስፈልጋል። የሰዎችን ኃጢአት ይቅርታን ሊያስገኝ የሚችል በሰውና በእግዚአብሔር መካከል የሰው ድካምን ተሸክሞ መቆም የሚችል ምን ያስፈልጋል? ሰው ያስፈልጋል። በብሉይ ኪዳን እነዚህ በሞት እየተሻሩ እየተተኩ መጡና አዲስ ኪዳን ላይ ኢየሱስ ብቻውን ቆመ። አሁን እግዚአብሔር ራሱ የመረጠው በሰውና በእግዚአብሔር መካከል ያለ መካከለኛ ስንት ነው? አንድ አለ። እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ሰውነቱ ለዚህ ነው የሚያስፈልገው ሰው የሆነ ክርስቶስ ኢየሱስ ነው። በሰው በሰውና በእግዚአብሔር መካከል ያለ መካከለኛ ነው። እሱም ሰው የሆነ ክርስቶስ ኢየሱስ ነው። ሰው መሆኑ ያስፈለገው ስለኛ ሊያማልድልን ነው። መርሳት የለብንም መቼም መቼም መርሳት የለብንም። ሰውነቱ ያስፈለገው ስለ እኛ ሊማልድልን ነው። ስለ ቅዱሳን ሊማልድልን ነው። እኛ በዚህ ምድር ላይ ስንመላለስ ብዙ ድካሞች አሉብን። በብዙ ነገር ውስጥ እናልፋለን። ነገር ግን በእነዚህ ድካሞች ሁሉ የሚረዳለን ሊራራለን የሚችል ሊቀ ካህን ነው ያለን። አሁን ሌላኛው እኛ ቅዱሳን በምንደክምበት ጊዜ ስለምን እንደምንጸልይ አናውቅምና መንፈስ ቅዱስ በውስጣችን ሆኖ በማይነገር መቃተት ስለእኛ ይጸልይልናል ወይም ይማለድልናል የሚለው ነው። ሶስተኛ ሀሳብ ነው እሱ። ይህ ክፍል በጠቅላላ ስናየው ስለ መማለድ የሚያወራ ንግግር ኢየሱስና እናቱ አላደረጉም። እና ስለ ወደ ክፍሉ መተን ክፍሉን የምንቀጥል ይሆናል። ክፍሉን እንየው። አይሁድም እንደሚያደርጉት የማንጻት ልማድ ስድስት የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም ሁለት ወይም ሶስት እንስራ ይይዙ ነበር። ይህ ማለት በእኛው ስናመጣው በሊትር ሲሆን ወደ መቶ አስር ሊትር አካባቢ የሚይዝ ነው። አንዱ ጋን መቶ አስር ሊትር ነው ማለት ነው። ሶስት እንስራ ማለት መቶ አስር ሊትር አካባቢ ይጠጋል ተብሎ ይታሰባል እና ወደ መቶ አስር ሊትር የሚጠጋ ነገር ተቀምጧል። የአይሁድ የማንጻት ልማድ የሚል ነገር አለ። አይሁድ ምንድን ነው የማንጻት ልማዳቸው ስንል አይሁድ እጃቸውን ሳይታጠቡ ማያደርጓቸው ነገሮች አሉ። እጅ ሳይታጠቡ ምግብ አይበሉም። የሆነ የረከሰ ክፍል አለን ብለው የሚያስቡትን ነገር ያንን ክፍል እንደሚታጠቡ እናውቃለን። አይሁድ አልጋ እንኳን ሲገዙ ምናልባት ረክሶ ሊሆን ይችላል። ያ የገዛነው አልጋ ከገበያ ስንገዛ የገዛነው አልጋ ምናልባት ረክሶ ሊሆን ይችላል፣ ወይም አህዛብ ነክቶት ሊሆን ይችላል ብለው አልጋዎቻቸውን ያጥቡ ነበረ። በማርቆስ ወንጌል እንደምንመለከተው አልጋቸውን አጥበው ነው የሚያስገቡት፣ ወደ ቤቶቻቸው ሲያስገቡ ይሄ ምንድን ነው ሲባል አይሁዶች በዚህ ሰርግ ስነ ስርዓት ላይ እጆቻቸውን እንዲታጠቡ የተቀመጡ ጋኖች ናቸው። እጃቸውን ታጥበው ይገባሉ። ስለዚህ የማንጻት ልማድ ነበረ። አሁን እዚህ ጋር የሆነ ታሪክ ሲቀየር እናያለን። ታሪክ ተቀየረ። ለምን ሲባል እስከ ዛሬ ድረስ አይሁድ ከኃጢአት ለመንጻት ውሃ ነው የሚጠቀሙት ውሃ ተጠቅመው ሲተጣጠቡ ከኃጢአት እንደሚነጹ ያስቡ ነበረ። ነገር ግን በውሃ መታጠብ አያነጻም። አሁን እጅን በውሃ መታጠብ ወይም ሰውነትን በውሃ መታጠብ አያነጻም። አዲስ ኪዳን ነው ከዚህ በኋላ የሚሆነው። ሚያነጻ ነገር አይደለም ውሃ ቆሻሻ ነው ሚያነጻው፣ ውሃ እድፍን ነው ሚያነጻው። ከዛ ውጪ የውሃ አገልግሎት የለም። ውሃ የሚታይ ነው ጥላ ሆኖ ግን አሁን ላይ ስለሚያነጻው ስለ ክርስቶስ ሲጠቁም ቆይቶ ነበረ። ኢየሱስ ክርስቶስ በደሙ ስለሚያደርገው ነገር ሲጠቁም ቆይቷል። ምኑ ውሃው? ውሃው በኢየሱስ ክርስቶስ ስለሚገኘው በክርስቶስ ደም ስለሚገኘው መንጻት ያወራ ነበረ ያኔ በብሉይ ዘመን ይህንን ስርዓት ሲጠብቁ ኖረዋል። አይሁዶች ይህንን በጥላ መልክ ሲጠቀሙ ኖረዋል። በጥላ መልክ ስለ ክርስቶስ ደም የሚያወራው ይሄ ውሃ ነበረ ነበረ። ይሄ ውሃ በጥላ መልክ ስለ ክርስቶስ ደም ሲናገር ነበር። አሁን ግን ታሪክ መቀየር አለበት። ከዚህ በኋላ መንጻት የሚቻለው በክርስቶስ ደም ነው። ከዚህ በኋላ ውሃ አያነጻ በውሃ መተጣጠብ ምንም ጥቅም የለውም፣ ምንም ፋይዳ የለውም። የውሃ አገልግሎቱ አብቅቷል። አሁን ውሃ ምንም አይጠቅምም፣ ጥቅም የለውም። ስለዚህ ጋኖቹ ውሃ ከሞሏቸው በኋላ ውሃው ጥቅም ስለሌለው ወደ ምን መቀየር አለበት? ወደ ወይን ጠጅ መቀየር አለበት። ውሃው ወደ ወይን ጠጅ ተቀየረ። ወይን ጠጅ ምሳሌነቱ የክርስቶስ ደም ነው። ስለዚህ በአዲስ ኪዳን ዘመን ከክርስቶስ ኢየሱስ ደም ውጪ የሚያነጻ ምንም ነገር የለም። ትም ብሎ ኢየሱስ ክርስቶስ አስተምህሮ መቀየር ጀምሯል። እናም በዚህ የሰርግ ስነ ስርዓት ላይ የተደረጉ ሌሎች ነገሮች አሉ። ምን ያህል ተአምር እንደሆነ እንመለከታለን። ይህም ተአምር የመጀመሪያ ተአምር ነው። አላመኑም። ከመጀመሪያው የወይን ጠጅ ይልቅ የኋላኛው የወይን ጠጅ በጣም የሚጣፍጥ ነው። መጀመሪያ ቀን ይቀርብ መቀረብ የነበረበት አይነት የወይን ጠጅ ነው። የሰርጉ ስነ ስርዓት ለሰባት ቀናት የሚቆይ ነው ብለናል። ወይም ለአንድ ሳምንት ሙሉ የሚቆይ የሰርግ ስነ ስርዓት ነው። ነገር ግን ሰዎች ጠጥተው ሰክረው ምን ካሉ በኋላ በሚረሱበት ጊዜ ላይ መጨረሻ አካባቢ ላይ ነው። መናኛው የወይን ጠጅ የሚቀርበው በበስተመጨረሻ ነበረ። ነገር ግን በስተመጨረሻ ኢየሱስ ውሃውን ወደ ወይን ለውጦ መልካሙ የወይን ጠጅ መጨረሻ ላይ እንደቀረበላቸው እንመለከታለን። ከዚህ ክፍል ማለት ነው። ከዚህ በኋላ ኢየሱስ ከወንድሞቹ ከእናቱ ጋር ከደቀ መዛሙርቱም ጋር አንድ ላይ ወደ ቅፍርናሁም እንደሄደና በዛ ቅፍርናሆም በሚባለው ስፍራ ላይ የተወሰነ እንደቆየ እንመለከታለን። ይሄ ቅፍርናሆም የሚባለው ስፍራ ከገሊላ ባህር በስተ ሰሜን ያለ ስፍራ ነው። ቅድም ያየነው ቃና ደግሞ ከገሊላ ባህር በስተ ምዕራብ በኩል ያለ ስፍራ ነው። የቃና በውል ቦታው እዚህ ነው ተብሎ በአሁን ሰዓት የተረጋገጠ ነገር የለም። ብቻ በስተ ምዕራብ በኩል መሆኑ ተረጋግጧል ማለት ነው።